ያላችሁ የዜና ምድሪስ ዩቱብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ይበል እያልኩኝ ለዛሬ የወጡ መረጃዎች አሉ ወደ እናንተ ይዤ መጥቻለሁ። እንግዲህ መርካቶ ባለፈው ከፍተኛ እሳት አደጋ ተነስቶ እንደነበረ ከ አራት መቶ ሀምሳ ሱቆች በላይ ተቃጥለው እንደነበረ ብዙ ንብረት እንደወደመ ሁላችንም የምናውቀው ጉዳይ ነው። ለአመታት የተለፋበት ወጣትነት ልጅነታቸውን ጉልበታቸውን ያፈሰሱበት ንብረታቸው ነው፣ በቀጽበት ውስጥ ዱቄት አመድ የሆነው ማለት ነው። እንግዲህ ዛሬም በድጋሚ መርካቶ ላይ ሽንኩርት ተራ አካባቢ ከፍተኛ የእሳት አደጋ ተነስቷል። ይህንን እሳት አደጋ ደግሞ ህዝቡም በእርብርብ ላይ ይገኛል ለማጥፋት ማለት ነው። በጣም የሚገርምና የሚያሳዝን ጉዳይ ነው። እውነት ለመናገር ይሄ ነገር በተደጋጋሚ እየተፈጠረ ይገኛል። የባለፈው ከፍተኛ ውድመት አምጥቷል። ዛሬም ደግሞ እንደምታዩት ነው ማለት ነው። ይሄ ነገር በተደጋጋሚ ሲከሰት ነጋዴውም ማህበረሰቡም ሁሉም በጣም አስቸጋሪ ሁኔታ ላይ ይገኛል ብዬ ነው ማስበው። ማለት ከዚህ በኋላ ሰውም ለመስራት በጣም ፍርሃትና ስጋት ላይ ነው የሚኖረው። ዛሬ እስካሁን ድረስ እስካሁን ሰዓት ድረስ በመርካቶ ሽንኩርት ተራ ላይ ከፍተኛ የእሳት አደጋ እንዳለ እስካሁንም እንዳልጠፋ ነው መረጃው እየወጣ ያለው። በሚገርም በሚያሳዝን ሁኔታ ደጋጋሚ እሳት አደጋ እየተነሳ ይገኛል። እንግዲህ የእሳቱ መነሻ ምን እንደሆነ ባይታወቅም በከፍተኛ ሁኔታ እየተቃጠለ ነው ማለት ነው። እውነት ለመናገር ሰው ደክሞ ሰርቶ ለፍቶ ያልፍልኛል ብሎ ህይወትን እየገፋ ባለበት ሰዓት፣ በዚህ መልኩ ንብረቱ በቅጽበት አመድ ሲሆን ማየት ያማል ማለት ነው። ከባለፈው ቃጠሎ ጀምሮ መርካቱ አካባቢ ያለ ሰው ነጋዴውም ህዝቡም በስጋት ነው ያለው። በነገራችን ላይ ማለት ነው እንግዲህ እንዳያችሁት ነው ሁሉንም ነገር አንዳንድ ሶሻል ሚዲያ ላይ ጥላቻን የሚዘሩ ሰዎችም ከዚህ በፊት እንደሰማችሁት መርካቱን እናቃጥላታለን ገና እያሉ ሲፎክሩ ነበረ። የቃጠሎ መነሻ ምን እንደሆነ ባይታወቅም በድጋሚ ዛሬም አደጋ ተነስቷል ማለት ነው። እንግዲህ ይሄ የሆነ ነገር አለው ማለት ይቻላል። ማለት ነው እንደ አወሩት እንደ ፎከሩት ይኸው ድጋሚ የተቃጠለ ነው። ቀጣይ ደግሞ ምን እንደሚፈጠር አናቅም። እውነት ለመናገር ሌላ ነገር ከሆነ ህዝቡን በስነ ስርዓት እንዲለቅ እቃውን እንዲያወጣ ቢታዘዝ መልካም ነው ብዬ አስባለሁ። ምክንያቱም ስንት የለፉበትን ስንት ነገር የደከሙበትን ንብረት በዚህ መልኩ ከማውደም ማለት ነው። ማለት ሌላ እንደሚወራው ከሆነ እንደሚወራው አንዳንድ ሰዎች እንደሚሉት ከሆነ እውነት የአደጋ ካልሆነ ሆን ተብሎ ከሆነ ይህ ነገር ቢታሰብበት መልካም ነው ብዬ አስባለሁ። እየጎዳ ያለው ባለ ንብረቶችን ብቻ ሳይሆን ህዝቡንም ጭምር ነው ብዬ ነው ማምነው ማለት ነው። እና በጣም ነው የሚያሳዝነው። እንግዲህ የተለያዩ የእሳት አደጋዎች በቦታው እንደሚደርሱ ተስፋ እናደርጋለን። በጣም ኃይለኛ እሳት ነው። ቤቱም በሚደዳው ስለሆነ ለመቀጣጠል እጅግ አመቺ ነው ማለት ነው። ውስጡ ደግሞ ያለው ነገር ማቴሪያሉ ከእሳት ጋር ያለው እንትን በጣም ማለት ለመቀጣጠል አመች ነው። የተለያዩ ኤሌክትሪኮች ይኖራሉ። ብዙ ነገር አለ በውስጡ ሱቅ ስለሆነ ማለት ነው። እና ይህ ነገር ደግሞ ያን አካባቢ ብቻ ሳይሆን አልፎም ሊሄድ ስለሚችል እንደዚህ አይነት ሲፈጠር ቶሎ ርብር ማድረግ አለብን ብዬ አስባለሁ። በጣም ከባድ ነው። ሀቂቃ ወላሂ ምን ያክል እንጃ ብቻ ምን ያክል ወንጀላችን ቢበዛ እንደሆነ ባላውቅም ሁል ጊዜ እንደዚህ አይነት ነገር ሲደጋገም የአላህ ቁጣም ሊሆን ይችላል። ሁላችሁም በየእምነታችሁ በየሃይማኖታችሁ ዱአና ጾለት አድርጉ። መጥፎ ነው የሆነ አላህ ሲቆጣ ነው እንደዚህ አይነት በላም የሚያመጣብን እና ቀላል አይደለም። ስንት ዋጋ ከፍለው ነው ይሄን ንብረት ያገኙት ማለት ነው። እንደምታቁት ባለፈው ከአራት መቶ ሃምሳ ሱቆች በላይ ነው እየተቃጠለው የሰው ሕይወትም ጠፍቷል። ብዙ ነገር ወድሟል። እንግዲህ ያን ገንዘብ ለማግኘት ብዙ ልጅነታቸውን፣ ብዙ መስዋዕት የከፈሉ ወጣቶች ናቸው እና በጣም ከባድ ነው። በአሁኑ ሰዓት በኑሮ ውድነት ይህ ነገር ሲፈጠር ማየት በጣም ያማል ማለት ነው። ለዛሬ ይዘንላቸው የመጣ ነው መረጃ ይሄ ነው። ሁላችሁም ዱአና ጸሎት አድርጉ ውድ እህት ወንድሞቼ። አላህ ሱብሓነ ወተዓላ ሀገራችንን ሰላም ያድርግልን። በቃ ይበለን። እኛንም ልብ አላህ ይስጠን። የወንጀላችን ብዛት ነው እንደዚህ ዋጋ የሚያስከፍለን ብዬ አስባለሁ። ደግሞ እኮ ይህንን ተግባሩን የፈጸሙት ሰዎች ላይ ቢሆን እኮ ደስ ይል ነበር፣ ግን የሚገርመው ንጹሐን ላይ ነው። ሁሌም በቃ በምንም ሆነ በምንም በተፈጥሮም ሆነ በምን ንጹሐን ላይ ነው አደጋ የሚደርሰው፣ ምንም የማያውቅ ሰው ላይ ማለት ነው። እና አላህ በቃ ይበለን ማለት እወዳለሁ። ስለነበረኝ ቆይታ ከልብ አመሰግናለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ይወዳችኋለሁ። በስደት ዓለም ያላችሁ ማላ ይጠብቃችሁ። እኛ ኢትዮጵያ ላይ ኢትዮጵያኖች ላይ ያለ መከራና ግፍ አላህ በቃ ይበለን። እውነት ለመናገር በባህር ሲመጡ በቀደም ለታ በሁለት መኪና ተጭነው ሀያ ኢትዮጵያኖች ህይወታቸው እንዳለፈ ሰምታችኋል፣ በሚያሳዝን ሁኔታ በመኪና አደጋ ማለት ነው። እና አንዳንዴ ይሄ ሁሉ የሚሆንብን ምንድን ነው እላለሁ። ወላሂ ያልፍልናል ብለው ሰርተው ሊቀየሩ በበረሃ ስንት ተንከራተው መጥተው መጨረሻ ላይ ግን ያው በመኪና አደጋ ህይወታቸው አለፈ። ማንነታቸው እንኳን ሳይታወቅ የማን ልጅ ናቸው ተብሎ ለቤተሰብ እንኳን መነገር በማይቻል ሁኔታ ማለት ነው እና አገር ቤትም ስደትም ላይ በቃ የኛ መከራ በጣም እየበዛ ነው ያለው። እርስ በርሳችንም ተጨካክነናል። አላህ ልባችንን ያራራልን እንተዛዘን። ከዛ በተረፈ ወደ አላህ እንቃረብ፣ ወደ ፈጣሪያችን እንቃረብ። ይሄ ሁሉ ከፈጣሪያችን መራቅ ይመስለኛል እንደዚህ ያደረገን እና እነሱንም አላህ ቤተሰቦቻቸውን ሶብር ይስጣቸው፣ ሙስሊሞችንም አላህ ይርሃማቸው። በሳት አደጋ እንግዲህ ንብረታቸው የወደመ ወገኖቻችን አላህ የተሻለ እርዚቅ ይስጣቸው ማለት እወዳለሁ። ሌላ ምንም ልንል አንችልም። ይህን ነው የምለው እና ውድ ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። በሌላ ቪዲዮ እስክመጣ ድረስ ደህና ሁኑ ትንሽ ሰሞኑን ቢዚ ነኝ ያልተመቸኝም ቪዲዮዎችን ለመስራት ለዛ ነው የጠፋሁትም ማለት ነው። አንዳንድ ልጆች ኮሜንትም ላይ በውስጥ እየጠየቃችን ስለነበረ ነው ያው ብቅላለሁ እንሻላ ከዚህ በኋላ እና መልካም ጊዜ ወዳችኋለሁ። ባይ